ሰላም ሰላም ውድ የማራኪ ቲዩ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይጀላችሁ የመጣሁት ክፍል ሁለት የአማርኛ ፊደላት የጽፈት ልምምድን ይጀላችሁ መጥቻለሁ። ቪዲዮውን ከጀማሪ እስከ ፍጻሜ በጸሞና ተከታተሉት። እናንተም ከኔ ጋር አብራችሁ እየሰራችሁ እየጻፋችሁ መለማመድ ይኖርባችኋል። ለማራኪቲዩ አዳዲስ የሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኤሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ ደውላችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ በክፍል አንድ ቆይታችን ከሃሌታዋ ከዚች ሃሌታዋ ብለን ከምንጠራት ከዚች እስከ መድረስ ያሉትን እየጻፍን ስንለማመር ነበር። እንዲሁም ፊደሎችን በተለያየ አማራጭ እንዴት አድርጋችሁ መጻፍ እንደምትችሉ እየቀረስኩኝ እናንተ የሚቀላቸውን እንድትጽፉ አቅጣጫ እየሰጧቸው ሳሳያቸው ነበር። ዛሬ ደግሞ በክፍል ሁለት በክፍል ሁለት ደግሞ ከመቀጥሎ ያሉትን እንመለከታለን። በጽሞና ተከታተሉኝ እናንተም ወረቀትና አስክርቶ ይዛችሁ ልክ እኔ እንደምሰራበት አድርጋችሁ እኔ ሌሎችን እንዴት እያደረኩ እንደምጽፋቸው ሌሎች ቀላል መንገዶችን ማሳያችሁን ደግሞ እነሱንም እየተከታተላችሁ እያያችሁ አብራችሁ ከነጋት ተለማመዱ እንግዲህ መ ብለን የምናገኛት ፊደል ሰ ትባላለች ሰን በሁለት አይነት መንገድ መጻፍ ትችላላችሁ መጀመሪያ የምናያት ንጉሱ ሁለት አይነት ሰዎች አሉ ነገር ግን አሁን የምናያት ንጉሱ ሰ ብለን የምንጠራውን ነው ስለዚህ ንጉሱ ሰን በሁለት አይነት መንገድ በሚቀላችሁ ነገር ማየት መስራት ትችላላችሁ። ተመልከቱ። እንግዲህ አንደኛ በዚህ መሰረት መጽሐፍ ትችላላችሁ። ይኸው አንድ ቋሚ፣ ከዛ ይኸው፣ ከዛ አሁንም ይኸው፣ ከዛ ሶስት እንደዚህ ከደረደርኩ በኋላ ይህን እንደዚህ ማገናኘት ነው። ይሄን እንዲህ ሳቀኝ ሰሆነ በቃ አለቀ። ሰሆነ እንግዲህ እሱ ለማለት ስትሉ እዚህ ጋር መጨመር ነው። እሱ ሲሆን ይሄ እንዲሁ ይሆናል። ሲ ሲሆን ይሄን እንደዚህ አወጡ እንደዚህ መጨመር ነው። ቀላ እናያለን። ስለዚህ እናንተ ይሄ ማን በዚህ መጠቀም ትችላላችሁ። ሁለተኛ ደግሞ ልክ ሀሌቷ አንድ ለክ እንደ ሀሌቷ እንደዚህ እንደዚህ ማድረግ ስለዚህ እነዚህ ሁለቱ እችም ሰነች እችም ሰነች ስለዚህ እናንተ የሚቀላችሁን ነገር መውሰድ እንግዲህ እንዳሳየዋች አንደኛ መጀመሪያ በዚህ በሶስት መስመሮች እንድታገናኝቶ ሰን መስራት ይቻላል። ሰን መስራት ይቻላል። ወይም ደግሞ ልክ እንደዚህ ልክ እንደዚህ አድርጎ መስራት ይህ እንግሊዝኛ ፊደል ደብሊዩን መጽሐፍ የምትችሉ ልጆች ልክ እንደዛ ልጋችሁ መስራት ትችላላችሁ ማለት ነው። እሺ መልካም። እስኪ እኔ እንግዲህ የሚቀለኝና ለጽሁፌ የሚመቸኝን ወስዳለሁ ማለት ነው። ሰ ሱ ሴን ስጽር ደግሞ ልክ እንዲት ያጓርዳታለሁ እግሯ እንዲት ካወርር በኋላ እዚህ ጋር ብቻ መጨመር ሲ ሆነችልኛውን ሲ ሳ ለማድረግ ይህን እግሯን ብቻ ይሄኛውን ማስወገድ ነው የሚጠበቅብኝ። ይሄን እግሯ ማስወገድ ነው የሚጠበቅብኝ። ለመልከቱ ያት ሳ ሳ ሴ ለማድረግ ደግሞ ቀለበት መጨመር ሳ ንጸፋችሁ ቀለበት ሳ ንጻፋሁን ለምሳሌ ያው ሳን ጻፍኩኝ። ከዛ ምን ልጨምር ነው? ቀለበት ያት ሴ ሆነች። ስ ለመሆን ደግሞ እግሯን እንደዚህ ማድረግ ማጣመን፣ በዚህ በኩል እንደታደርጋላችሁ። ከዛ እዚህ ጋር ጀምራችሁ እዚህ ጋር ጀምሩና ልክ እንደዚህ ሰ። ከዛ ሰው ብለን የምንጠራት ደግሞ ልክ ከዚህ ጋር ነው የሚኖራት። እዚህ ጋር ሳን ጻፉና ከዚ ችላይ እግሯ ላይ በዚህች ጋ የምታወጣት በዚህ ጋ እዚህ ጋ ወደዚህ ነው የምታጥፋት። ልብ አድርጉ። አሁን ብዙዎቻችሁ በዚህ በኩል እንዲታወጣላችሁ በዚህ በኩል እንደዚህ እዚህ ጋ እንዲታወጣላችሁ። እግሯ ግን የሚወጣው እዚህ ጋ ነው። እዚህ መካከል ላይ ወደ ሸፋፍሎ ይወጣል። እዚህ ወደዚህ። ኦኬ፣ ያው ተመልከቱኝ። እንደዚሁ ነው ይወጣ ማለት ነው። ስለዚህ እነዚህ ምን ይሆናሉ ማለት ነው ሰቤቶች ይሆናሉ ማለት የሰ ዘሮችን በዚህ መሰረት መጽሐፍ እንችላለን ማለት ነው። መልካም እስኪ እንውጠራቸው ሰ ሱ፣ እዚህ ጋር ጎኗ ላይ ቅጥ የወሰደች ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ። ልክ እንዲህ እያደረጋችሁ መለማመድ መቻል አለባችሁ። እንዲህ እያደረጋችሁ መለማመድ መቻል አለባችሁ መልካም እስኪ ወደ የሚቀጥለው ንድ ሰካልን የሚቀጥለው ፊደል ማነው እረ ረ ተብሎ ይጠራል እረንም እናንተ የሚቀላችሁ መጠቀም ትችላላችሁ ልክ እንደዚህ ማድረግም ትችላላችሁ እረን ስትጽፉ ሁለት አግዳሚ አንድ አግዳሚ ና አንድ ቋሚ መስመር መጠቀም ትችላላችሁ ልክ እንደዚያ አድርጋችሁ እዛ እዚጋር መጨመር ትችላላችሁ ስለዚህ እንዲህ ማድረግም ትችላላችሁ ወይም ደግሞ ልክ እንደዚህ አምጣችሁ ልክ እንደዚህ አድርጋችሁ እንደዚህ ማድረግም ትችላላችሁ ተመሳሳይ ናቸው ስለዚህ ቀላል ናቸው እስኪ እንጻፋቸው። እኔ የምመቸኝ ዘወስድኝ እንግዲህ እራት አሁንም፣ እረ ጻፉልኝ። እሩ ሪ ስትሆን ይች ከርበታ ወደ ላይ ጥምዘዝ ማለት ሪ እራ እሬ እረ እሮን ስንጽፉ እረን ስንጽፉ እና እዚካብ ዳል ቃላት ማለት እሮ እዛ እሯን ደግሞ ራን ጻፍኩኝ እቺን ከዛ እቺ ጋር መጨመር ሯ። በጣም ጥሩ። አሁን ቁጠሯችሁ እስኪን አንብባችሁ። አሁን ራ ሮ ሪ ራ ሬ ረ ሮ ሯ ሯ። ልክ ልክ እንደዛ አድርጋችሁ ምን መላመድ መቻል አለባችሁ ማለት ነው። በጣም ጥሩ ልክ እንደዚህ አርጋችሁ ከነዚህ ከተለማመዳችሁ፣ እስኪ ደግሞ የሚቀጥሉትን ደግሞ እንመልከት። እስኪ እስኪ እናያቸው ሌሎችን። እነዚህ እናጥፋቸውና ሌሎችን እንስራ። ኦኬ እንግዲህ ሰን አየን፣ ከዛ ረን አየን። ከዚህ ቀጥሎ ምን እንደምናየው ደግሞ ሳቱ ሰ ብለምን ጠራትና ሳቱ ሰ ብለምን ጠራት ፊደል እንመለከታለን። ሳቱ ሰ ሳቱ ሰንም እንዴት መጻፍ እንዳለባቸው አሳያችኋለሁ። በጽማ ተከታተሉኝ። ሰዓቱ ሰንም እንግዲህ በሁለታዊ መንገድ መጽፍ ትችላላችሁ፣ ወይ ቋሚ መስመሮች መስመሮች በመጠቀም አለብዛ ደግሞ ሀሌ ተዋንን ዘግዝቃችሁ በመጻፍ ማለት ነው። ያው ተመልከቱ እዚች ጋ ምን አደርጋለሁ መሰላችሁ? ልክ እንደዚህ ቋሚ መስመር አሰምራለሁ ለታች፣ እዚ ጋም እንዲ ያሰምራለሁ። ከዛ ይህን ካሰመርኩ በኋላ ምን አደርጋለሁ? እዚ ጋ እንዲ ሲገጥመው በ ይሆንልኛል። የበቅርጽ ወይም ደግሞ የተዘቀዘቀች ሀ ማለት ነው። ሀ እንደዛ አደለም ትሆን እችም መዘግዘቅ ስለዚህ ከዛ እዚች ጋር ውስጥ ጋር ይችን መስመር መጨመር ብቻ ነው። አሁን ሰው ሆነች ሊበቃ ሰው ሆነች። ወይም ደግሞ ልክ እንደዚያ አድርጋችሁ ቀጥታ እንዳድርጋችሁ መጻፍ ትችላላችሁ። ልክ እንደዚች እዚህ ከሁለቱ አንዱ የሚመቻችሁ ወስዳችሁ መጻፍ ትችላላችሁ። እናንተ እንጻፋችሁ አሁን እኔ የሚመቸኝ ወስዳል። እናንተ የሚመቻችሁን ሰዱ፣ ከሁለት አንዱ ይህን ወሰድኩኝ።

ት ሲ ይሄ እግሩ ያጠራል። አሁን ይሄኛው እግር አጭር ይሆናል። ይህን ታስረዝሙታላችሁ ልክ እንዲመጻፍ ማለት ነው። ይህ አጭር እግር ታደርጉና ይህን ጥር አድርጋችሁ ከዛ ይህኛውን እግሩን ማስረዘም እንደዚህ አደርጋችሁ በኋላ ይህ ልክ እንደዚህ ታደርጉበት እግሩ ያጥራ ከዛ እዚህ ጋ ያለችዋ መጨመር ቋሚ መስመሯ ቋሚ ስለሆነች ሳ ሲል ለመጻፍ ሰን መጻፍ በቂ ነው። መጀመሪያ ሰን ጻፉ። አንደኛዋ ፊደል አያት ጻፍኩኝ። ከዛ እግሯ ላይ ቀለበት መጨመር ነው። ቀለበቷን አደረኩላት። ሴ ከዛ ስል ለመጽሐፍ መጀመሪያ ልክ እንደ በርጋቱ ጻፉ። ዎች ጻፍኩኝ። ከዛ ብዚ ጋር መጨመር እዚች ጋር ሳያፍ ነው የምትሆን። ቀጥ አትልም። ይቺ በጣም ሰየፍ ነው የምትለው፣ ይችኛ ቀጥ ነው የምትለው። ሌሎቹ ቀጥ ይላሉ፣ ይህቺ ግን በጣም ገደም ይላል። ወደ ግራ ሰየፍ ብሎ ነው የሚቀመጠው። ሰየፍ ምስሎ ነው የሚሆነው። ከዚያ ስ አለን። መጨረሻ የምንጽፈው ማን ነው? ሶ። ሶንም ቀኝ እግሩን የሚያጠሉክ፣ የዚ ተቃራኒ ይሆናል። የሳት ተቃራኒ ነው የሚሆን ቀኝ እግሩን ማሳጠር እቀኝ ጉራጭር ነው ሶ ከዛ ሶ አለ መጻፍ ደሞ ሳን ጻፉት፣ ይሄን ደግሞ ጋሚ የጻፉት ያው ሳን ጻፍኩኝ ይሄን ነው ፊት የጻፉት መልሼ። ከዛ ግን እዚህ ጋር ጫማ ማድረግ እንደዚህ ጫ አግዳሚ መስመር ሷ ሆነች። ልክ እንዲቻ አድርጋችሁ መስራት ትችላላችሁ ማለት ነው። መልካም ስለዚህ እነዚህ ፊደሎች አሁን ማን ሆኑልን? ከሰ እስከ ሷ ድረስ የሰ ቤተሰቦች ነዋል ማለት ነው። ስለዚህ አሁን እስኪ አንድ እንጠራቸው፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሷ። በጣም አሪፍ። ልክ እንደዚያ አድርጋችሁ በደንብ ማንበብ መቻል አለባቸው። መልካም ከዚህ ቀጥለን የምናገኛት ፊደል ደግሞ ከሰ ቀጥለን ሸ ነው የምትባለው። ሰና ሸ በመሰረቱ ሰና የሚለዩት የሚለያዩት በች በአግዳሚ መስመር ነው። በዚች አግዳሚ መስመር ብቻ ነው የሚለያዩት። ሌላቸው ሁሉም ቅርጻቸው አንድ አይነት። ልብ አድርጉ፣ እንደዚህ ጋር መጻፉ አጻፍላቸው። ግን እናንተ ልብ አድርጉ ይችን ብቻ በመጨመር ተመልከቱ። ከዚህ ጭንቅላቸው በዚህ አካባቢ ላይ ሁላቸው ጋር ስንጨምር ባት ሸ ትሆናል። ለምሳሌዎችን እንዲ ሸ ሹ ሺ ሻ ሼ ሺ ሾ። ማረግ ይቻላል። እንዲዛጉ ማለት ግን፣ እስኪ እናንተ አብራችሁ የፋሁ ተለማመዱ። እንጻፋቸው እስኪ። በራሳቸው እንግዲህ ሸንም ልክ እንደሳ ሁሉ ወንደኛ መስመሮችን በመገጣጠም ልክ እንደስ ከር ማለት ነው መስመሮችን ከዛ ይጨመርኩበት ሸ ማለት ነች። ወይም ደግሞ ልክ እንደዚች መጽሐፍ እንችላለሁ። ከዚህ ጋር አገሮቻቸው እኩል ነው የሚሆኑት። ከዚህ በኋላ ቅጥያ እየጨመሩ መሄድ ነው። ቅጥያ እየጨመሩ መሄድ ነው። እናንተ በሚቀላችሁ ደስ ባላችሁ ነገር ጻፉ፣ ተለማመዱ። ከኔ ጋር ሸ ያን ጻፍኩኝ። አሁን ድጋሚ ሸ ልጽፍ ነው ያሽን ሸንጻፉ እግራቸው እኩል መሆን አለበት። ሸንጻፍኩኝ አሁንም ሸንጻፍኩኝ ድጋሚ ለእናንተ ግልጽ እንደሆነላችሁ ብዬ ነው። አያ ሶስት ሸን ጻፍኩ። እንግዲህ ከዛ እቺን ሹ ለማረግ ፈልጋለሁ። ይችን ሹ ላደርጋት፣ አያ እዚህ ጋር መጨመር ጎኗ ላይ እዚህ ጋር ጨመርኩበት። ያው ሹ ሆነች። አሁን ደሞ እቺን ምን ላረጋት ነው? ሺ ላረጋት ነው። ተመልከቱ ሹ። ከዛችን ደግሞ እዚህ ጋር እግሯል ማጣት ነው። እት ሺ ሺ ሻ ስትሆን ይሄኛው እግሯ ያጥራል። በዚህ በኩል ቀጅ እግሯ ቆራጣ ነው የሚሆነው። እንደያለ እያት ቀኝ ብራዩ አያጭር ነዚህ ምላሽ ሻ ከዚያስ? ሼ ሼ ብለን ምንጠራታለች። ሼ ማለት ቀለበት ነው የምትወስድ። ለመልከቱ እግሮቿን ሸ መጻፍ ነው። አሁን የሚጠበቅብኝ ሸ እንጽፋለሁ። ይኸው ሸ እንጻፍኩኝ። ከዛ እዚች ላይ ቀለበት ማድረግ ቀለበት ማድረግ፣ ሼ ሆነች። ከዛስ ምን ማድረግ ነው አሁን? እዚህ ጋ ደግሞ ሼ ለማድረግ ልክ ቅድም ስን እንጻፍንበት ሳየፍ ማረ ከላይ ጭንቅላት ያለው ው ከዛ ይሄን እንደዚህ እንደዚህ ገደም ታደርጋላችሁ። ወደ ግራችሁ በኩል ዘወር አድርጋችሁ እንደዚህ፣ ከዛ ይሄን መጨመር ሽ። ሾ ሲሆን ቀኝ ቀኝ እግሩ ያጥራል። የሽ ተቃራኒ ነው የሚሆነው። ው ሾ ማለት ይሄ ነው። ሿ ምን ለምንጠራው ደግሞ ልክ ሻን ጻፉልኝ መጀመሪያ ሻንጻፍ ኩኝ ከዛ እዚህ ጋር መጨመር። መልካም። ስለዚህ ልክ እንድያደረግን እየጻፍን መለማመድ መቻል አለብን ማለት ነው። እስኪ አንድ እንቁጠራቸው በጋራ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሿ። ልክ እንድያደረግን መቁጠር መቻል አለብን ማለት ነው። ስለዚህ ልክ እንዲያደረጋችሁ እናንተ መላመድ መቻል አለባችሁ። ስሬን ከወዳችሁትና ያሰምራል ብላችሁ ካሰባችሁ መማር ላልቻሉ እህቶቻችንና ወንድሞቻችን ተደራሽ እንዲሆን ላይክ፣ ሸርና ሳብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሁልጊዜ እንደምለው እንዲሰራላችሁ የምትፈልጉት ሀሳብ ካለ ደግሞ ኮሜንት ሳጥን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።